ሰዎችን ያሳዝናሉ። በእውነት በጣም ነው ያሳዝናል። ይሄ እንደዚህ አይደረግም። ግን ለማሳቀም ሊሆን ይችላል። ያው የሆነ ነገር ስናይ እየተማርንበት እየተዝናናንበት ነው እና አስተማሪነቱም ጥሩ ነው። እኛ በራሳችን ሁላችንም እንደራሳችን እይታ የተለያየ እይታዎች አሉን። የተለያዩ መስመሮች አሉ የእይታ መስመሮች። እና እኔ በተረዳሁት ሰው እንግዲህ እንደዚህ ብያለሁ። እናንተ በተረዳችሁት ደግሞ በተገነዘባችሁት ባወቃችሁት መንገድ ኮሜንት ላይ ያሳውቀኝ ማለት ነው። ግለጽልኝ ግን ሁሉም ሁለቱም ደስ ይላል። ቆንጆ ነው። አዝናኝ እና አስተማሪም ነው። አስተማሪም አሁን ያ ሰውዬ እሷ መታው ስትሄድ እሱ ቆሞ እያለ እንትንን ወደ ስራው ላይ አትኩሮት መስጠት ነበረበት ስራው ላይ። እሷ መታው ስትሄድ ተከትሎ መፍዘዝ አልነበረበትም። አብሮ እነሱ አውቀው ተነጋግረው ነው መታቸው። እሷን እንደሚያባራ አስመስሎ ይዞ ተሸክሞ ይዞ ሮጦ ሄደ። የነሱ ስራው ላይ አትኩሮት ቢሆን ኖሮ መጣው ሲሄድ የሰውየውን በደንብ ጠንቅቆ አጥብቆ እየተከታተለ ቢሆን ኖሮ አያመልጠውም ሮጦ ሄዶ እሱም ይዘው ነበረ። አሁን ተከትሎ እሱ ከሄደ ከራቀ በኋላ ይባን ነው። በዛ ሰዓት ደሞ ተከትሎ እሱ ጋር ቢሮጥ ሌላ ትርፍ ትርፍ ዝርፊያ ነው የሚጠብቀው ማለት ነው። አንዱን አድናሉ ብሎ ሌላውንም ይዘረፋል ማለት ነው ሌላውን ከሚዘረፍ ያው አንዱ ቢወሰድ ይሻላል። እዛው ጋር ቆሞ ናምልስ ምናምን ብሎ ቢል ይሻለዋል ማለት ነው። እና እኔ ያየሁት እናንተ እንዴት እንደተገነዘባችሁት፣ እንዴት እንደተረዳችሁት፣ እንዴት እንዳያቸው በእናንተ አረዳድ አገነዛዘብ፣ እይታ ያው እንግዲህ መተርጎም መፍታት ይቻላል ማለት ነው። ለማንኛውም ሁሉም ነገር ያው ተጠንቀቁ፣ ጥንቃቄ አይነት ነገር ነው እና ደስም የሚል ነገር ቢሆንም ትንሽ በስራ ላይ ሆነን መዘናጋት እንዳይኖር፣ ሌላ ጭልሌ መጥቶ መንትፎ እንዳይሄድ ነጥቆ እንዳይሄድ ራስን መጠበቅ ራስን ይሄ ሁሌ ዝግጁ ማድረግ። ሰውየው አልከፈለ ገና እያየ ነው እያየ እያለ ነው መታ የመታቸው። እነሱ ተነጋግረው ነው መታቸው። ከዚህ ጋር አሁን እየተዋራሶ ከዚህ ማን አይነት ነው ዞር ያለው፣ በዚህ ሰርሶ በዛ ጋር እየሮጠች ነው። እሱን ተከተለና እንደሚመታ ታስመስሎ ነው የሮጠውና ያው ተጠንቀቁ አይነት ነገር ነው። ደስ ይላል፣ ምን መዝናኛም ነው፣ ቆንጆም ነው። ጥሩ እንዳያችሁት፣ በጥሩ እንደተገነዘባችሁት ተስፋ አረጋለሁ። ይሄ ግን አትክልቱን ውሀ እያጠጣያለ አላውቅም፣ እንዴት እንደሆነ ባህላዊ ሕክምና ይሁን አይሆን፣ ካልሆነ ለማሳብ ከሆነ እንግዲህ አላውቅም እንትኑ ደግሞ ይሄ የውሃውን ፋሎስ ደግሞ በጣም እየወጣ ነው የሚታየው። ወይ ባህላዊ ህክምናም ሊሆን ይችላል፣ ወይ ደግሞ እንዲሁ ለማሳቀም ሊሆን ይችላል። ውሃ ስጨምርበት ምንም ነገር አንተን አላለም፣ አልተኮማትረም። ይሄ የሆነ የመለወጥ አይነት ባህሪ አላሳየም። እንትኑ ደስ የሚል ነው ቀጠሉ ምናምን ቆንጆ ነው የሆነው። እንግዲህ ሲቆይ አላቅም ብቻ ምን ምን ጨምሮበትም አሁን ከፈላ በኋላ ነው አንስቶ ውሃው ሲጨምር የሚታየው። ያ ከፈላ በኋላ ውሃው ሲጨምር የነበረው ውሃ እዛ አንትኖች ላይ እኔ እንደነረንጓዴ ጥቅል ጎመን የሚጨምርበት የጎመኑ ባህሪ ምንም ነገር አልተቀየረም። ምን አካባቢ ደግሞ በረዶ የለም፣ ደረቃማ ደረቃማ አፈር ነገር ነው፣ ቦሌ ነገር ነው የሚመስለው አፈሩ። እንደውም ይሄን እንደዛን ይመስለኝ አላውቅም። እንደዛ አይነት ነገር ነው የታየኝ፣ ወይ ደግሞ አሸዋማ ነገር እንደዛ አይነት ነገር ነው ግን፣ ቦሌ ነገር ነው ቦሌ ነገር ነው የታየኝ አፈሩ ማለት ነው። እና እዛ አካባቢ ምንም አይነት በረዶ የለም። ምናልባት በረዶን ለማስለቀቅ ነው ያንን ውሃ የተጠቀመው ያ የፈላውን ውሃ የተጠቀመው ብዬ እንዳለ የፈላው ውሃ ላይ መሬቱ ላይ የሚታየ በረዶ የለም። አየሩም ያው ትንሽ ህጉም ነገር የሚመስል ይመስለኛል። ግን ይህን ያክል ተጋነን አይደለም። የመሬቱን ደረቃማ ሁኔታ የሚያሳይ ነው። መሬቱ ደረቃማ ነው። ደረቃማነቱን የሚያሳይ ነው። ማለት በረዶ ምናምን እንደሌለው የሚያሳይ ነው እና እኔ እንደዛ የተገነዘብኩት ከገነዘብኩት የተረዳሁት። እናንተ ደግሞ በራሳቸው አረዳድ በራሳቸው መስመር መግለጽ ትችላላቸው። ቻው፣ አመሰግናለሁ። ቻው። ቪዲዮን ግን ያው ቀጥላለሁ። ያላችሁ ከኔ ጋራ ግን ቻው።